መንገድ ቢያልቅ ንብረትም ደግሞ መሆን ያለበት በእርግጠኝነት ሕግ ቦታን ቢሄዱም ለእሷ ብቻ አያረግም፣ ሕግ መቼም እነዚህ ልጆች እንግዲህ የሀያ ዓመት እኔና እሷ ጋር ብቻም ሆነን አንድ ላይ እንድንዳረግ እንትን እላለሁ፣ እጥራለሁ እሱን እንጂ ሙሉን ለሙሉ ለእሷ ሰጥቼ ሊሆን አይችልም። እንደዛ ግን ምናልባት ቀለበት አድርገን እና አንድ ላይ እንዲ ንብረታችን አንድ ላይ ተቆጥሮ አንድ ላይ እንዲሆን ነው። ብዙ ፈተና አይተናል። ስለዚህ ከዚህ በኋላ ደግሞ ሌላ ታሪክ እንዲደግምብን አንፈልግምኛ። ምንም የለም አታስቢ፣ እንደዛ እንደዛ አታስቢ። ይሁን። ሰላም ውድ ቤተሰብ እንዴት ናችሁ? ሆናለን፣ እግዚአብሔር ይመስገን። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እንግዲህ እንዳያችሁት ያው ብዙ ነገር ከውጣ ውጣ ውረድ በኋላ አሁን የሆነ ፈር ምናምን ነገር እየያዘ ነው ሁሉ ነገር ዛሬ ደግሞ በአዲስ ቪዲዮ የመጣሁት አንድ የሚቀረኝ ሰው አለ ገብራ ብዙ ናቸው ግን ምር እሷን አክስት ይቅርታ ልጠይቃት ብዬ እዛ አካባቢ ተገኝቻለሁ ከአዩ ጋር አዩ ይቅርታ እምታደርጊልኝ ይመስልሻል እንግዲህ ያው አሁን መቼም አማት ነው ሰባብሎ ማለፍ ያለበት ሰዐት ነው ማለት እንግዲህ ኦሬዲ ነገሮችን መስመር እያያዙ ስለሆነ ያባብል ነገር ላይ ደርሳችኋል ብዬ አስባለኝ። እንግዲህ ነገርን እንደጀመርኩ ልጨርስ ብዬ ነው እኔም። እና ውድ ቤተሰብ እንግዲህ ያው እንዴት ናችሁ? ደህና ናችሁ ወይ? እኛ ሰላም ነን፣ እግዚአብሔር አምላክ የተመሰገነ ይሁን። አንቺ ባልኖርልኝ ምንሆን ነበረ? ሁሉም እንደተቆራረፈኝ ነበረ። ምቀጥለ እንደዛ የሚሆነው በእውነት ኢቪን ከእሷ ጋር ዙ እንደዚህ አሁን ለዚህ ማብቃት ራሱ ቀላል ነገር አለ። በእውነት በጣም ለእንግዲህ አንቺ እግዚአብሔር እንደው አንቺ እግዚአብሔር ይባርክሽ። አሜን። እናንተ ጋር ልጅሽን እናንተ ጋር ነው፣ ይሄን ምስጋና ያገኘው እናንተ። አይ መልካም እንደ ራስ ነው ሁሌም ማለት ነው። ማንንም ሰው ፈልጎ ይጣላ እ ደሞ ቃኔ አትሳርቃል። ገብቶሻል። ሰው ሲጣላ እንደተጣላ አይቀርም። ይኸው ጊዜው ሰዓቱ ደረሰና ከሚስቴ ጋርም እግዚአብሔር ልታረቅ ነው፣ ውድ ቤተሰብ እና እስቲ ሞክር። እድላችን እንግዲህ ማለት ያው አብሬክ ስላለሁ በስልክ ጉዳይ ነበር። እንግዲህ እግዚአብሔር ይርዳን። ይቅር ለእግዚአብሔር። ሌላው ነገር ከዚህ በኋላ ምንም አያስተራል፣ ማንም ላይ አልሰራም። እግዚአብሔር እንግዲህ ልቦና ይስጠኝ። ወንዶች ልብ ግዙ። የት ነው የሚገኘው? ቄራ ልሂድ፣ ቄራ ልሂድ

ማ ምንቀረሆማእቅእግሔር እንድትባባል ብዬሽ ነው። እሱም እንግዲህ ቪዲዮ ያለውን ነገር በቃ ተጸጽቼ አለው ታርቄ መኖር ነው የሚፈልግልኝ እና ማለት የምታረቁበትን መንገድ ነገር ግን አሁን ብዙ ነገር ዝም ብለን ከምንጠላ፣ መጪውም ደግሞ በዓል ነው ትንሣኤ ነው እና ጌታችን መድኃኒታችን ኢየሱስ ክርስቶስ ለእኛ የተሰቀለበት ዋጋ የከፈለበት ጊዜ ስለሆነ ይሄ ጊዜ ቅድለ እግዚአብሔር አይደለም፣ ማለት ያንን ነገር እኮ እንትን ትብታላችሁ፣ ታዋራላችሁ ያለውን ነገር እኮ በአንዴ እሳም ትግባ ምናምን እያልኩኝ አይደለም ግን ቢያንስ ፍቅር ለእግዚአብሔር ተባብላችሁ ያው ከሳ ጋርም አውርተናል እኮ እና ሰው አውርተናል ያው አልነገረችሽም? ብዙ ነገር አውርተናል ተስማምተሻ እንግዲህ እሷ ከፈለጋችሁ እኛ እንግዲህ ምንም እንትን የሚለን ነገር የለም። እንግዲህ አይ አንቺ ይቅርታ አድርጊልኝ ቢያንስ በቃ በድሻለሁ እቅር በኝና ከሷ ጋር ደግሞ ያለውን ነገር እናወራለን። እስቲ ከልቡ ከተጸጸተ ማለት በኔ ጉዳይ ከዩ ጋም ተነጋግራችኋል ባለፈው እና ወድጃ አይደለም፣ ከብዙ ሰው ያገናኛል። አንዴ ወንድም፣ አንዴ አዩ፣ አንዴ ከብዙ ሰው ያገናኛል። እኔ አንተ ታሪክ መቼ እንደማያበቃ ራሱ ናፍቆኛል እኮ አሁን። እኮ ከዚህ በኋላ በቃ አላጠፋም። ያው ብዙ ሰዎችን ይቅርታ እየጠየቅኩ ነው ያለሁት። አዩን ይቅርታ አርጋልኛለች። መቼም ሰው ማያጠፋ ሰው የለም፣ በማንም ሰው ያጠፋል። እኔ አይ ተነጋግረናል፣ ከሷ ጋር የምንፈታው ነገሮች አሉ። ምናልባት እንግዲህ እና ማንም ሰው ያጠፋል፣ አጥፍቻለሁ። እንግዲህ አንተ የምትታረም ሰው አደለክ። እኔ ሳስብክ አሁን ራሱ ሌላ ተንኮል ጠንስሰክ የመጣክ ነው የሚመስለኝ ራሱ እንደዚሁ ሳስብ። ምንም የለም ምንም የለም የእውነት ምንም የለም። አታስቢ እንደዛ እንደዛ አታስቢ።

ታሪክ መርገም በጣም ያስጠላል። ብዙ ፈተናን አይተናል፣ አንችም ብዙ ፈተና አይተናል። ስለዚህ ከዚህ በኋላ ደግሞ ሌላ ታሪክ እንዲደግምብን አንፈልግም። ስለዚህ የሚለው ነገር እውነት ከሆነ ታርሞ ሲወጣ ደስ ይለናል፣ ሲጸጸትበትም ደስ ይለናል። ግን ደግሞ ነገም ሌላ ቀን ነው ብሎ ደግሞ ነገም ሌላ ያንኑ ታሪክ እንዲደግምብን ግን አንፈልግም። ስለዚህ ይህንን ነገር በምን አይነት መልኩ ነው እሱ የሚያስተካክለው? በምን አይነት መልኩ ነው? አሁንም እኮ ይሄ ገና ያላለቀን ጥጥር ታሪክ ነው። እኛን ይቅርታ ለ ሺ ቅርታን ተቀበልን፣ የእሷስ ታሪክ? አሁን እኮ እኛ ያዳረሰን የእሷ ታሪክ ነው። የእሷ ታሪክ እኮ አሁን ያው እሷ በስሜ ይዙር እያለች ነው። ይሄ ደግሞ ያንን ነገር ያው ብዙ ነገር የምናወራቸው ነገሮች አሉ ገና አሁንም፣ ገና ማለት እኮ ገና አላለቀም እያልከን ነው እኮ። ሰው እኮ ነኝ ገብቶቻል። አሁን የለፈበት ብዙ ነገሮች አሉ። በስሙ አድርጌ የሆነ ነገር ሊፈጠር ዞን በእኔ አይደለም፣ እርግጠኝ እርግጠኝነቱ ችግር የለውም። እሱ እሱ እኔና እሷ ጋር ጋብቻም ሆነን አንድ ላይ እንድናረግ እንትን እላለሁ እጥራለሁ። እሱ እንጂ ሙሉን ለሙሉ ለሷ ሰጥቼ ሊሆን አይችልም እንደዛ። ግን ምናልባት ቀለበት አድርገን አንድ ላይ እንዲ ንብረታችን አንድ ላይ ተቆጥሮ አንድ ላይ እንዲሆን ነው። ሁሉ በሁሉንም ንብረት አሁን እዚህ ጋር ንብረቷ በእሷ ሊሆን አይችልም። አሁንም ቢሆን ግድ እኮ ነው። አሁን እኮ ሰላም እየፈለክ እኮ ነው። ንብረቷ እሷ እንደግማ ተነጋግረናል ከሷ ጋር እንደዚ እንደማይሆን ንግሪያታለሁ። ምክንያቱም ናፈታለች አላመነችበትም። እሷ ታውቃለች። እኔ አሁን በዚህ ዙሪያ ጣልቃ አልገባም። እሷ ናት የምትወስነ፣ የውሳኔ ባለቤት እሷ ነች። የሚሆነኛል ይሄ ነው የሚበጅ። ቢያንስ አሁን ያሰብኩት ምንድን ነው አንድ ሽማግሌ ወደ ሽማግሌ ጠርተን አዩ ማለች ተፈራርመን፣ ልክ በቃ ደባል እና ሚስት ንብረቷ የእሷ ንብረት፣ የኔ ንብረት የኔ ንብረት የእሷ ንብረት ሆኖ እንድንኖር ነው እንጂ ሙሉ ለሙሉ ከዛ ውስጥ ወጥቼ ነው ንብረቷን ልሰጣት ነው የሷ ብቻ ለእኔ ዛ ይሁን ሳይሆን እኮ አይደለም ያለው። አንተም እኮ ብቻን እሷን ባዷን አስወጥተህ እኮ እስከ ዛሬ ድረስ ብቻን እየኖርክ ነበር። ስለዚህ አሁን ደግሞ ያንተ ብቻ ወጥተህ የእሷን ተራ ውሰድ አላልነበር? አሁንም ደግሞ ንብረቷን ይዛ የምትኖረው ቤቴ ብላ የምትኖረው መቼ ነው እያልንክ እኮ ነው ያለን። እኮ አሁን እኮ እርቅ እየፈጠረን ነው። እርቅ ፈጠርን እኮ ዛሬ። አንተ እኮ እሷ እኮ ከፋም ደማ ምን ያ ዘመድ ስለሆነን ዘመድ ጋር ተጠጋች። ግን ብዙ ነገር እዚህ ጋር የሚከፋት ነገር ሊኖር ይችላል። ብዙ ነገር የሚያስከፋት ነገር ሊኖር ይችላል እዚህ ጋር። ስለዚህ የምትፈልገውም ነገር ሊኖር ይችላል እዚህ ጋር። ይሄ ሁሉ ነገር አላገኘችም። መቼም ደላትም ለማትም እዚህ ጋር። መቼም ዘመድ ስለሆንን ተጠጋች። ነገም ደግሞ ጓደኛዋ ጋር ትሄዳለች። ስለዚህ እንደዚህ እየተንቀራጠተች የምትኖረው ለምን ትንከራተታለች? ቤ አዲስ ቤት እየሰራው ነው። ቤቷም ገብታ ትቀመጥ። ከዛ የምናወራው ነገር ተስማምተን በቃ ወደ መብት ወይ ወደ አንተ ከፍ ከፍታ አይደለም የምትኖረው እኮ እየሰማህ፣ ዝም ብላ ገብተህ አይደለም የምትኖረው። ይህንን ነገርስ መቼ ነው የምጨርስላት? አንድም ሽማግሌ ሁለትም ሽማግሌ ጠራት እኮ ወደ ፍቅሩ ገብታት ወደ ሰላሙ። መቼ ነው የሚያልቀው ነው እኮ እሱ ነው። እኔ እና እሷ እናወራለን። እሺ አውሩ አውሩ፣ እሱ ነው አውሩ። ከዚህ በኋላ ይሄን ታሪክ መድገም አንፈልግም እኛ ይልጻባ ጠባችንም ከዚህ በፊት አታውቀንም። እኔም አልፈልግም እ በእሷ ዙሪያ ነው አሁንም እየተጣላ ነው። ነገም ደግሞ በእሷ ዙሪያ መጣላታችንን አይቀርም። ይሄ ታሪክ እንዲደገም አንፈልግም ነው እየነገርን። በእኔ በኩል አይደገምም፣ ግን ሙሉ ለሙሉ ንብረቷን ለሷር ምትል ስለሆነ አይችልም። ምክንያቱም እኔ እኮ በቃ ውጪ ነኝ እኮ በኋላ ላይ በ ነገር ቢፈጠአለኝ ነገር ቢመጣ እኔ እኮ በቃ ውጭ ነኝ ያለሁት። ስለዚህ እንዳልኩ ሽማግሌ አንድ ሁለት ሽማግሌ ጠርተን ከፋሲካ በኋላም ሊሆን ብቻ የሆነ ቀን ሁላችሁም ባላችሁ ቀን ተፈራረሙ። ከዛ እንደዛ ነው የሚሆነው እንጂ እሷ ብቻ የሆነ እኔ የሚመስለኝ በንብረቱ ዙሪያ አያገባኝም ብዬ ነበር፣ ግን ደግሞ ሕግ የያዘው ነገር ሕግ ጨርሰው ህርቁም ደግሞ በዛው ሕግ ባለበት ደረጃ ማለት ከፍርድ ቤት ሽምግልና ተልኮላቸው በዛ መንገድ ቢያልቅ ንብረትም ደግሞ መሆን ያለበት በእርግጠኝነት ሕግ ቦታን ቢሄዱም ለእሷ ብቻ አያረግም ሕግ መቼም። እነዚህ ልጆች እንግዲህ የሀያ ዓመት ትዳር ነው። እሷን በሰው ሀገር ሄዳ ሰርታ ብታመጣ እሱ እዚህ ጋ እየሰራ ነው ያለው፣ ይዘው መጠበቁም አንድ ነገር ነው። እንደ እውነታው ደግሞ የእሷ ብቻ አለም የፋዘር መሬት ስጭ ያሰራ ብቻ ማስረጃውን እኮ አይተሽዋል፣ አንቺ ውሸቴን አደለም መቼም፣ እያየች ነው አይች። ታዲያ ስለዚህ በአንድ አሁን ይሄንን ልወስን አይደለም፣ እሷም ሁለቱ ያውሩ። ቤተሰብ እኮ በቃ እኔ በቃ ቤቷን እንድገባ ልጅ ነው ፈልገው ከዛ አያስፈልገንም። ምናልባት ለዛ ነው ማስቡ እንደኔ እንደኔ ማለት ነው። ምክንያቱም እኔም እየተንገላታው ነው። ተጎርታለች፣ አልተጎዳችም አላልኩም እኔ ተጎርታለች። መጎዳቷም እኮ እየታየኝ፣ ለዛም እኮ ነው በየቦታው እየሄድኩኝ ማንንም ሰው በእሷ በኩል ያሉትን ይቅርታ የምጠይቀው ስላጠፋሁ እኮ ጥፋተኛ ስላመንኩ እኮ ነው ይቅርታ የምጠይቀው። ሁሉንም ለማለት ፈልጌ ነው እና እና እናመሰግናለን። በቃ አስበውበት። እግዚአብሔር አክብርልኝ። ዋና ይቅርም አባባላችሁ ነው። ሌላውን በሰፊ አስብ። ከዚህ በኋላ አላጠፋም። አይዞሽ። እግዚአብሔር ይስጥልን ሰላሙ